ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የዳር 10 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በፋኖ አባት አርበኞች አማካኝነት በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ ተገልጿል። የፋኖ ወታደራዊ ዘመቻዎችም ቀጥለዋል። በምርጫ ቦርድ በሴራ ከቅንጅቱ እንዲሰረዝ ተደርጓል ያለው እናት ፓርቲ እኔን ለማፍረስ የተደረገ የአገዛዙ ፍላጎት አካል ነው ሲል መግለጫ አውጥተዋል። ከሽመልስ አብዲሳ ጋር መወያየት እንፈልጋለን ያሉ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 በፋኖ አባት አርበኞች አማካኝነት በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ ተገለጸ። የተጀመረው የህልውና ትግል በድል እንዲጠናቀቅ የፋኖ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄ በአጭር ጊዜ መመለስ አለባቸው ተብሏል። ከሁለት ዓመታት በላይ የዘለቀው የአማራ ህዝብ የህልውና ትግል ብዙ ፈተናዎችንና ችግሮችን አልፎ በድል እየገሰገሰ በመቀጠል እስከ ሜካናይዝድ ደረጃ የደረሰ ጠንካራና ግዙፍ የፋኖ ሰራዊት ተገንብቷል። በስነ ልቦናና በወታደራዊ ዝግጅት ከጽራ የአማራው ብልጽግና ቡድን መከላከያ ሰራዊት የተሻለው የፋኖ ሰራዊት አሁን ላይ የአንድነቱን ጉዳይ በጥብቅ መጠየቅ ጀምሯል። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለው ያስመሰከረው ፋኖ ትግሉን ለማሸነፍ አንድነት ያስፈልጋል ሲል ከስር ያለው ሰራዊትና ህዝቡ በአመራርነት ስፍራ ላይ የተቀመጡትን አታጋዮች በተደጋጋሚ እየጠየቀና እያሳሰበ ይገኛል። በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ በህዝቡና በሰራዊቱ በኩል እፎይታን ያስገኘ ሲሆን ለአገዛዙ ደግሞ ከባድ ፈተና ሆኖበታል። የጎንደር አንድነትን ለማደናቀፍ የፋኖ ደጋፊ መስለው ሰርገው የገቡ አካላት አገዛዙ የተሰጣቸውን ተልዕኮ ለመፈጸም በርካታ ሙከራዎችን ቢያደርጉም ነገር ግን ህዝቡንና በሰራዊቱ ብርቱ ጥረት ሳይሳካላቸው ቀርተዋል። የጋራ ጠላት የሆነው ጸረ አማራውን የብልጽግና አንጃ ለመጣል አንድነት ያስፈልጋል ያለው የፋኖ ሰራዊትና ህዝቡ በሁለቱ የፋኖ አደረጃጀት አመራሮች በኩልም ይህንን አንድነት በአጭር ጊዜ እንዲቋጩ ጥብቅ የቤት ስራ ሰጥቷቸዋል። አንድነቱን ለማጠናቀቅ አባት አርበኞችና በአመራርነት ስፍራ ላይ የተቀመጡ አታጋዮች በርካታ ውጣ ወረዶችን እያለፉ ይገኛሉ። በሌላ በኩል አፋብሃ የቴዎድሮስ እዝ ሁለት መቶ አንደኛ ኮር ድርጅቱ እያደረገ ያለውን ፈጣን የሆነ የሽግግር የኮርና የክፍለ ጦር አደረጃጀቶችን በፍጥነት የማሳደግ የመፈወዝ እና ጊዜያዊ የወረዳና የቀበሌ መዋቅሮችን አደራጅቶ በማጠቃለል ያጋጠሙ ችግሮችን በማንሳት ውይይት አካሂደዋል። በዚህ ውይይትም የሰባ አራተኛ ክፍለ ጦር ሰብሳቢ ክፍለ ጦሩ ባለፉት ሁለት ሳምንታት የሰራቸውን ስራዎች፣ ያጋጠሙ ችግሮች፣ የተወሰዱ መፍትሄዎችና በቀጣይ ስለሚሰሩ ተግባ ባራት በመለየት ከኮሩ በመጡት ድጋፍ ሰጪ አመራሮች፣ የኮሮ የፖለቲካ ኃላፊ፣ የኮሩ ምክትል ጦር አዛዥ፣ የሰባ አራተኛ ክፍለ ጦር አመራሮች በተገኙበት አንድ ቀን የፈጀ ግልጽ ውይይት ተካሂደዋል። ይህ በእንዲህ እንዳለ አምስት የአገዛዙን ሰራዊት አባላት ላይ እርምጃ ወስደው ሁለት ክላሽ ከነ ሙሉ ትጥቁ በመያዝ ስልሳ አራተኛ ክፍለ ጦርን ተቀላቅለዋል። አማራ በመሆናቸው ብቻ በደቦ እንዲገደሉ በአገዛዙ አመራሮች ትእዛዝ ተሰጥቶ የታጠቁት ስናይፐር የወረደባቸውና በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ የመከላከያ ሰራዊት አባላት ነበሩት፣ ሙሉቀን ንጉሱ፣ አንደበት ሞላ ና ዘነበው ደሴ ትጥቃቸውን በመያዝ ፋኖን ተቀላቅለዋል። እንዲሁም የአፋብሃ በላይ ዘለቀ እዝ ራስ አሞራው ውብነ ሶስተኛ ኮር በሚያስተዳድረው ቀጠና የአገዛዙ ኃይል በብዙ አቅጣጫ የዘመተ ቢሆንም፣ የራስ አሞራው ውብነ ሶስተኛ ኮር ስቦ በማስገባት በቆረጣ እያደቀቀው ይገኛል። ከራስ አሞራው ውብነ ሶስተኛ ኮር ውስጥ ጭና ክፍለ ጦርና ድብል ጠለምት ክፍለ ጦር በጥምር ከሰባት ለሁለት ቀናት ጥራይ ና ከምትባል ንዑስ ወረዳ የገባውን ሲያደባዩት ሰንብተዋል። በዚህም አስደማሚ ውጤት ተገኝተዋል። በትናንትናው ዕለት ደግሞ ከዳባት ወደ አጅሬ ከአጅሬ ወደ ዳባት በሚወስደው መንገድ የዳባትና የአጅሬ ጠላታች አረቡር ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት የአጅሬ ወደ አጅሬ ሲመለስ የደጃጭ አያሌው ብሩ ክፍለ ጦር ሰራዊት አቦ ገዳም ከሚባል ቦታና ና አስራ ሶስት ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖ ና በኦራል ሲጓዝ ከነበረው ሰራዊት በሲኖ የተጫነውን ሙሉ በሙሉ በቦምብ ደምስሶታል። በኦራል ወታደራዊ ተሽከርካሪ ሲጓጓዙ የነበሩ ወታደሮች ከነ ኦራላቸው ከ ጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞት ከ በላይ ከባድ ሰብአዊ ጉዳት ደርሶባቸው ወደ ዳባት አፈግፍገዋል። በምርጫ ቦርድ በሴራ ከቅንጅቱ እንዲሰረዝ ተደርግ ያለው ያለው እናት ፓርቲ እኔን ለማፍረስ የተደረገ የአገዛዙ ፍላጎት አካል ነው ሲል መግለጫ ወጣ። የእናት ፓርቲን ከቅንጅት መሰረዝ አስመልክቶ ብሔራዊ ምርጫ ቦርድ ባሳለፈው ውሳኔ ላይ መግለጫ የሰጠው ፓርቲው ይህ ጉዳይ ፓርቲያችንን ይበልጥ ያጠነክረው ካልሆነ በስተቀር በምንም አይነት መልኩ እንደማያንበረክከው ለመግለጽ እንወዳለን ብለዋል። እናት ፓርቲ የቅንጅቱ ምስረታ ከተጠናቀቀ በኋላ በሁለተኛው ቀን መስከረም 12 2018 ዓ ም አስፈላጊ አስፈላጊ ሰነዶች በሙሉ ለብሔራዊ ምርጫ ቦርድ በሸኝ ደብዳቤ ገቢ የተደረጉ ቢሆንም ቦርዱ ከእጅግ ብዙ ውትወታና ደጅ ጥናት በኋላ በ 55 ኛው ቀን ዳር 5 2018 ዓ ም የሰባተኛ ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ ሁለት ቀናት ብቻ ሲቀረው ለፓርቲያችን እንዲደርስ ባደረግ ነውና ለቅንጅቱ አባል ፓርቲዎች በተጻፈ አምስት ገጽ ደብዳቤ የአራቱን ፓርቲዎች ቅንጅት ምስረታ ሲያጸድቅ እናት ፓርቲ ያስገባው ሰነድ የተሟላ አይደለም በማለት ፓርቲያችንን ከቅንጅቱ አባልነት ሰርዟል ሲል ሁኔታውን አስረድተዋል። እናት ፓርቲን ከቅንጅት አባልነት ለመሰረዝ ቦርዱ ያቀረበው ሰንካላ ምክንያት ለቅንጅት ምስረታ ፓርቲያችን ያቀረበው ጉባኤ ያልተሟላና ከአባላት በቀረበ ተቃውሞ መሆኑን ገልጿዋል። በሁለቱም መልኩ ቦርዶ የሰጠው ምክንያት ተቀባይነት የሌለው ሲሆን ለአስራ አራት ወራት ፓርቲውን ለማፍረስ ሲደረግ የከረመው ጥረትና ቦርዱ በአጋፋሪነት ሲመራ የነበረውን ይህንኑ ተግባር ለማስፈጸም በእቅድ የተሰራ መሆኑን እናት ፓርቲ ለህዝባችን ይፋ ሊያደርግ ይወዳል ሲልም መግለጫው አክለዋል። ፓርቲውን የማፍረስ ስራ በ እነዚህ አስራ አራት ወራት ተካሂደዋል ያለው እናት ፓርቲ ፓርቲው በዕለት ተዕለት ተግባሩ ላይ ትኩረት ሰጥቶ እንዳይሰራ ረብ በሌለው የደብዳቤ ምልልስ ቦርዱ ፓርቲውን ሲያደክም የከረመበት እንዲሁም የፓርቲው ምክር ቤት የተጣለበትን ኃላፊነት እንዳይወጣ እንቅስቃሴውም መገደቡን ጠቅሰዋል። በተለያዩ ጊዜያት ቦርዱ ምንም ምላሽ ያልሰጠና ስብሰባ እንዲጠራ መመሪያ የተሰጠው አካል በምን ምክንያት ስብሰባ ሳይጠራ እንደቀረ ማብራሪያ እንዲሰጠን ለቦርዱ ላቀረብነው ጥያቄ ቦርዱ ምንም ምላሽ አልሰጠንም ሲልም እናት ፓርቲ ያስተካክላል። ቦርዱ ባሳለፈው ውሳኔ መሰረት ስብሰባው ባለመካሄዱ የወሰደውን እርምጃ ለፓርቲው አለማሳወቁ ወይንም ሆን ብሎ ከዚህ ለማፈግፈግ መሻቱ ፓርቲውን የማፍረስ ስራ በስምንት የፓርቲው የቀድሞ አባላት እየተመራና በቦርዱ ድጋፍ እየተቸረው በመከናወን ላይ መሆኑን ለመረዳት ችያለው ሲል እናት ፓርቲ አስረድተዋል። ይህ ደግሞ ፓርቲያችንን ይበልጥ ያጠነክረው ካልሆነ በስተቀር በምንም አይነት መልኩ እንደማያንበረክከው እንገልጻለን ያለው ፓርቲው በቅንጅቱ እንዳይቀጥል የተሄደበት መንገድ የዚሁ ተልዕኮ አካል እንደሆነ በማመን ከ ህግ አግባብ ውጪ እየተገፋ ያለውን መብቱንም በህግ ለማስከበር አስፈላጊውን እርምጃ ሁሉ ይወስዳል ሲል አስረድቷል። ከሽመልስ አብዲሳ ጋር መወያየት እንፈልጋለን ያሉት መረራ ጉዲና አገዛዙ ከሚለው በተቃራኒ በመላ ኢትዮጵያ ቀውሱ ተባብሷል አሉ። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ከአቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን መግለጻቸው ይታወሳል። የሽመልስ ቢሮ ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁሙ መረጃ እስካሁን ድረስ አልወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉ ገልጸዋል። ፕሮፌሰር መራራ ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠም ችግሩ ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው፣ መንግስት ከሚለው በሚጻረር መልኩ አሁን ያለውን ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነ ተናግረዋል። ህዝቡም ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰ በት እንደመጣ ይታወቃል። ብለዋል የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫን እንደሚሳተፉ ቢያሳውቁም ሰባት መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን፣ ምርጫዎቹ ነፃ ፍትሐዊና አሳታፊ በውጤታቸውም ተአማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መራራ በበኩላቸው ነገሮች እየከፉ ለመምጣ መምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቃዋሚው፣ አሁን ግን ወደ አርሲና ወደ ሀረርጌም አካባቢዎች እየተስፋፉ መምጣቱን ጠቅሰዋል። በተለያዩ የአገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበትም ወቅት የፖለቲካ ፓርቲዎች ድምጻቸውን እንደማያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠራቀ ጠየቁት። ፕሮፌሰር መራራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴም ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመርም ስላለ ለሕዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ዘጠና አራት የሚሆኑ ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤቶች መሞታቸው ተነገረ። ፊዚሽያን ፎር ሂማን ራይትስ እስራኤል የተባለው ታዋቂ የእስራኤል የሰብአዊ መብት ተቋም እንደገለጸው ከሁለት ዓመታት ባነሰ ጊዜ ውስጥ ቢያንስ ዘጠና አራት ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤቶች መሞታቸውን አስታውቋል። ሪፖርቱ የሚሸፍነው ሐማስ ጥቃት ካደረሰበት ወቅት ማለትም ከጥቅምት ሰባት ሁለት ሺ ሀያ ሶስት እስከ ነሐሴ ሰባት ሁለት ሺ ሀያ አምስት ያለውን ጊዜ ነው። የእስራኤል የማረሚያ ቤቶች አስተዳደር በበኩሉ ሁሉም ታራሚዎች የሚያዙ የሚይዙት ህግን በተከተለ መንገድ ነው። ሕክምና የማግኘት ንጹህ ቦታ የመቆየትና ተስማሚ የኑሮ ሁኔታ የማግኘት መብታቸው ስልጠና በወሰዱ ባለሙያዎች አማካኝነት ይጠበቃል በማለትም አክሏል። ሆኖም ግን ከውጭ አካላት በተሰነዘሩ ክሶችና ቁጥሮች ላይ አስተያየት እንደማይሰጥ አስታውቋል። እስራኤል የደህንነት እስረኞች በምትላቸው ፍልስጤማውያን ላይ የሚፈጸሙ ጥሰቶችን ያጋለጠው ተቋሙ እየደረሰ ያለው አስጊ የሆነ ስልታዊ የመብት ጥሰት ነው ብሏል። ጦርነቱ ከተጀመረ ወዲህ የሰብአዊ መብት ጥሰት እየተፈጸመ ያለው ይፋዊ የሆነ ፖሊሲን በመከተል እንደሆነ ለመሆኑንም ጠቅሷል። እስራኤል በይዞታዋ ስር ስላሉ ፍልስጤማውያን ለቀይ መስቀል መረጃ መስጠት እንዲሁም እስረኞችን ማስጎብኘት ማቆሟ ይታወቃል። የእስራኤሉ የሰብአዊ መብት ተቋም ያወጣው ሪፖርት ይፋዊ መረጃ ላይ የተመረኮዘ እንደሆነ የጠቀሰ ሲሆን መረጃውን ከፎረንሲክ ምርመራ ውጤት ከእስረኞች፣ ከቤተሰቦቻቸው እና ከጠበቆቻቸው እንዲሁም ከሌሎች ሰብአዊ መብት ተቋማት ሪፖርት ጋር አመሳክሯል። በሪፖርቱ መሰረት ሀምሳ ሁለት ፍልስጤማውያን የሞቱት በእስራኤል ወታደራዊ እስር ቤት ውስጥ ሳሉ ሲሆን አርባ ሁለት የሚሆኑት ፍልስጤማውያን የሞቱት በእስራኤል የማረሚያ ቤቶች አስተዳደር ስር በሚገኙ ሲቪል እስር ቤቶች ነው ሲል ኤኤፍፒ በዘገባው ጠቅሷል። ጥገኝነት ለመጠየቅ ከኤርትራ የመጣች ስደተኛ ጀርመን ውስጥ እጆቿ ተቆርጠው ተገኙ። ነዋሪነቷ በጀርመን የሆነች ማንነቷ ለጊዜው ያልተገለጸ ኤርትራዊት ዌስትፋሊያ ከተማ ኤ አርባ አምስት ጎዳና ላይ እጆቿ ተቆርጠው ተገኝተዋል ሲሉ የአገሪቱ ሚዲያዎች ዘግበዋል። የዚች ኤርትራዊት የተቀራ አካሏ የት እንዳለ እሷ በህይወት ትኖር አትኖር እስካሁን ድረስ ምንም የታወቀ ነገር የለም። አንድ ዛፍ ስር ተቆርጦ ከተገኘ እጇ በተወሰደ አሻራ ምክንያት ማንነቷን መለየት መቻሉ ተገልጿል። ሰኞ እለት በወጡ የመገናኛ ብዙሀን ዘገባው የዚች የዚህ 32 ዓመት ሴት ልጅ ነው የተባለ የሶስት ወር ህፃን ብቻውን በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተክርስቲያን ገዳም ደጅ በልጅ ማቀፊያ ተሽከርካሪ ላይ ሆኖ ተገኝቷል። ጨቅላው በአሁኑ ጊዜ በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነ ታውቋል። እጆቿ ተቆርጦ የተገኘችው ኤርትራዊት ጥገኝነት ለመጠየቅ ኤርትራ የመጣች እንደሆነች ፖሊስ አስታውቋል። እጆቿ የተገኙበት ቦታ ከመኖሪያ ቤቷ ሩቅ ስፍራ ላይ መገኘቱም አነጋጋሪ ሆኗል። ይህ አደጋ የተሰማው አንዲት ሴት ሰኞ ዕለት ከሌሊቱ ዘጠኝ ሰዓት አካባቢ ያልተለመደ ነገር መንገድ ላይ ተመለከትኩ ብላ ለፖሊስ ጥቆማ በመስጠቷ እንደሆነም ዘገባዎች ይጠቁማሉ። የአደጋ ጊዜ ሰራተኞች ቦታው ሲደርሱ ሁለት የተቆረጡ እጆች ዋና መንገድ ዳር ተጥለው አግኝተዋል። ጥቆማ የደረሳቸው የፖሊስ አባላት በኦፔል ሱድ እና በፍሩደንበርግ መገንጠያ መካከል እጆቿን ያገኙበትን ስፍራ ለትራፊክ ዝግ አድርገውት ቆይተዋል። በኋላ ላይ በወጡ ዘገባዎች መሰረት ሁለቱ የተቆረጡ እጆች የአንድ ሴት ናቸው ሲሉ የጀርመን ጋዜጠኞች ዘግበዋል። የግዛቱ አቃበ ህግ ምን ያህል የአካል ክፍሎች እንደተገ እንዳገኙ በትክክል ባይናገርም የጣት አሻራ ምርመራውን ግን የኤርትራዊት ሴት መሆኑን ማረጋገጡን የመገናኛ ብዙኃኑ ዘግበዋል። እጆቿ ብቻ እንዴት ተቆርጠው ሊገኙ ቻሉ? የሚለው ገና አሁንም ድረስ ያልተፈታ እንቆቅልሽ ቢሆንም ነገር ግን ቅድመ ምርመራዎች እንደሚያሳዩት ክስተቱ በመኪና አደጋ ሊከሰት እንደማይችል ነው ተብለዋል። በዚህ የፈረንጆች ዓመት መጀመሪያ ላይ ከኤርትራውያን ቤተሰብ የተወለደ አንድ የስድስት ዓመት ህፃን ከትምህርት ቤት ለቀናት ጠፍቶ ከቆየ በኋላ በዊልበርግ አቅራቢያ በሚገኝ ወንዝ ውስጥ ሞቶ መገኘቱ ይታወሳል። እንደ አውሮፓውያን አቆጣጠር በ2024